ተናስልኝ እንደምን አመሻችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምፅ ነው። ከሰአቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦችን እንሆ በመልካም አስተዳደር ዙሪያ የሚነሱ ጥያቄዎችን ለመመለስ መንግሥት ከህብረተሰቡ ጋር ተከታታይ መድረክ በማዘጋጀት እንደሚወያይ የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስቴር አስታወቀ። አብራችሁን ቆዩ። ኢትዮጵያ በቀጠናው ሰላምን ለማስከበር በምታደርጋቸው ጥረቶች ካናዳ አስፈላጊውን ድጋፍ እንደምታደርግ የአገሪቱ መከላከያ ሚኒስትር ተናገሩ። መከላከያ ሚኒስትሩ ሃርጂት ሳጅን ከኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር መክረዋል። በተለይም በሶማሊያና በደቡብ ሱዳን ዘላቂ የሆነ ሰላም ለማምጣት ኢትዮጵያ ጥረት ስታደርግ መቆየቷን የገለጹት የካናዳ መከላከያ ሚኒስትር በቀጣይ ከኢትዮጵያ ጋር በጋራ ይሰራሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኩላቸው ኢትዮጵያ ሽብርተኝነትን መዋጋት ከሚፈልጉ ሀገራት ጋር ኢትዮጵያ በትብብር መስራት ፍላጎት አላት ብለዋል። ከሰላም ማስከበሩ ባለፈም ኢትዮጵያ ሰፊ የኢንቨስትመንት አማራጭ ያላት በመሆኑ ካናዳውያን ባለሀብቶችም ወደ ሀገሪቱ መምጣት መዋለ ንዋያቸውን እንዲያፈሱም ጠይቀዋል። ሪፖርተራችን ዳዊት ጣሶ እንደዘገበው ኢትዮጵያ የነደፈችው ሁለተኛው የእድገትና ትራንስፎርሜሽን እቅድ ከ2030 የዘላቂ ልማት አጀንዳ ጋር በእጅጉ የተሳሰረ በመሆኑ የህዝብ ተወካዮች ምክር ቤት ለስኬታማነቱ እንደሚሰራ አፈጉባኤ አባዱላ ገመዳ ተናገሩ በ2030 የዘላቂ ልማት አጀንዳ ሊካተቱ በሚገቡ የስነ ህዝብ ጉዳዮች ላይ የሚመክር የአፍሪካና የኢሲያ ሀገራት የፓርላማ አባላት የጋራ ስብሰባ በአዲስ አበባ በመካሄድ ላይ ነው ዝርዝሩን ተሾመ ወልደ ያዘጋጅቶታል ብሩክ ያሬድ ያቀርበዋል በመጩ መስከረም በተባበሩት መንግስታት ጉባኤ ዋነኛ አጀንዳ ሆኖ በሚመከርበት በ2030 የዘላቂ ልማት ግብ ላይ ሊካተቱ በሚገባቸው የስነ ህዝብ ጉዳዮች ላይ የሚመክር የአፍሪካና የእስያ ሀገራት የፓርላማ አባላት የጋራ ስብሰባ በኢፌድሪ የህዝብ ተወካዮች ምክር ቤት አስተናጋጅነት በአዲስ አበባ በመካሄድ ላይ ነው። የ2030 በዓለም አቀፍ ደረጃ ይጸድቃል ተብሎ የሚገመተው አጀንዳ የስነ ህዝብ ጉዳዮችን በሙሉ ማለትም የሴቶች ኢምፓወርመንት ከወሊድ ጋር የሚያያዙ ጉዳዮች፣ የህጻናትና የእናቶች ሞትን የመቀነስ የትምህርት፣ ሁሉንም የጤና ጉዳዮች በተሟላ መንገድ እይታ አግኝተው እንዲካተቱና የተሻለች አለም እንድትኖር የሚንቀሳቀስ የፓርላሜንታሪያን ፎረም ነው። የጃፓን ፓርላማ አባላት የስነ ህዝብ ፌዴሬሽን ምክትል ሰብሳቢ ሄሮይክ ናጋሃማ በበኩላቸው የ2030 የዘላቂ ልማት አጀንዳን ለማሳካት ስነ ህዝብና ዘላቂ ልማት፣ ዓለም አቀፍ የጤና ሽፋን፣ ወጣቶች ላይ ኢንቨስት ማድረግ የሚሉና መሰል ማህበራዊ ጉዳዮች ትኩረት ሊሰጣቸው ይገባል ብለዋል። በአፍሪካ ህብረት በማህበራዊ ጉዳይ መምሪያ የጤና የስነ ምግብና የስነ ህዝብ ዲቪዥን ኃላፊ ዶክተር ማርጋሪት አጋማ እኝቴ ለ2030 የዘላቂ ልማት ግቦች ስኬታማነት ፓርላማዎች ተገቢው ህግ መውጣቱንና ትክክለኛ ፖሊሲ መቀረጹን ማረጋገጥ ይኖርባቸዋል ብለዋል። ተገቢው ህግ መውጣቱን፣ ትክክለኛ ፖሊሲ መቀረጹን እንዲሁም አስፈላጊው በጀት መመደቡን ካረጋገጡ በኋላ መንግስት ሊሰራ ያቀደውን ነገር በአግባቡ መከታተል ይኖርባቸዋል። የኢፌድሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ኢትዮጵያ የነደፈችው ሁለተኛው እድገትና ትራንስፎርሜሽን እቅድ ከ2030 የዘላቂ ልማት ግብ ጋር በእጅጉ የተሳሰረ በመሆኑ የሕዝብ ተወካዮች ምክር ቤት ለስኬታማነቱ በሙሉ አቅሙ እንደሚሰራ ገልጸዋል። ፓርላማችን ይህንን እቅድ በአመቱ መጀመሪያ አጽድቆታል። ለተግባራዊነቱ መንግስት በሰፊው እየተንቀሳቀሰ ይገኛል። ስለዚህም በክትትል፣ በቁጥጥር፣ በድጋፍ እነዚህ እቅዶቻችን እንዲሳኩ በሙሉ አቅሙ መስራት ነው እንደጀመረው ማለት ነው። ይህም በሙሉ አቅሙ ከሰራ እዛው ያለ ኢትዮጵያ ካሳኩት ምርጥ አገሮች አንዷ ትሆናለች ማለት ነው። ከዚህ ቀደም በ230 ዘላቂ ልማት አጀንዳዎች ላይ ተመሳሳይ ስብሰባዎች በጃፓን መንግስት አስተባባሪነት በኬንያና በጃፓን የተካሄዱ ሲሆን የአሁኑን መድረክ ያዘጋጀው የእስያ የስነ ህዝብና ልማት ማህበር ከአፍሪካቸው ጋር በመተባበር ነው። በመልካም አስተዳደር ዙሪያ የሚነሱ ጥያቄዎችን ለመመለስ መንግስት ከህብረተሰቡ ጋር ተከታታይ መድረክ በማዘጋጀት እንደሚወያይ የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስቴር ገለጸ። ህብረተሰቡ ጥያቄዎቹን በህጋዊና ሰላማዊ መንገድ እንዲያቀርብም ሚኒስቴሩ ጠይቋል። ሰለሞን ጸጋይ ተጨማሪ ያለው። በዓለም ላይ 28 የሚደርሱ ሀገራት የፌዴራል ስርዓትን ይከተላሉ። አርባ በመቶ የሚሆነው የዓለም ህዝብም በእነዚህ ሀገራት ይኖራል። የተለያዩ ብሔረሰቦች ባሉበት ሀገር የፌዴራል ስርዓት አማራጭ የሌለው መፍትሄ መሆኑን የዘርፉ ምሁራን ያስረዳሉ። ኢትዮጵያም የፌዴራል ስርዓትን ተግባራዊ ካደረገች ከሁለት አስርት ዓመታት በላይ ተቆጥረዋል። ታዲያ ይህ ህብረ ብሔራዊ የፌዴራል ስርዓት ለዜጎች ፍትሐዊ ተጠቃሚነት አይነተኛ ሚና እየተጫወተ መሆኑን የፌዴራል እና አርብቶ አደር ልማት ጉዳዮች ሚኒስትር ዴኤታ አቶ ሙልጌታ ውለተው ይናገራሉ። ራስን በራስ የማስተዳደር መብቱ አንዱ የፍትሐዊነት ማረጋገጫ ነው። ሁሉም በየአካባቢው ራሱን ነው የሚያስተዳድር። ሀገራችንም ተረጋግዛ እንደ ሀገር እንድትቀጥል ከመበታተን እንድትወጣ ያደረገ ቁልፍ መፍትሄ ነው። የፌዴራል ስርዓቱ የግጭቶች መንስኤ ነው እየተባለ የሚነሳው ሀሳብ ሳይንሳዊ መሰረት እንደሌለውም ተገልጿል። የፌዴራል ስርዓቱ ለእኛ ትክክለኛ ነው ብለን በንድፈ ሀሳብ መጀመሪያ መነሳታችን ብቻ ሳይሆን ለ13 ዓመታት ያለማቋረጥ እንድናድግም ያደረገን እኮ ነው። 13 ዓመታት ያለማቋረጥ ያደገ አገር በግጭት ውስጥ ከሆነ እንዴት ብሎ ነው የሚችለው? የኢትዮጵያ ፌዴራል ስርዓት አደረጃጀት ለግጭት መንስኤ ሊሆን ይችላል ብለው የሚያስቡ ወገኖች ካሉ በእኔ ግምት ተሳስተዋል ነው ምለው። ምክንያቱም የኢትዮጵያ የፌዴራል ስርዓት ደግሞ በባህሪው የሚለየው አንዱ የብሔር ብሔረሰቦችን ራስን በራስ ማስተዳደር የሚፈቅድ ነው። በአብዛኛው አደረጃጀቱም እሱን መሰረት ያደረገ ተብሎ ሊወሰድ ይችላል። ስለዚህ ሕዝቦች መብታቸው ሲከበር፣ እኩልነታቸው ሲረጋገጥ፣ ራሳቸውን በራሳቸው ማስተዳደር ሲጀምሩ በምን ስሌት ነው ለግጭት መንስኤ ሊሆን የሚችለው የሚል ጥያቄ ማንሳት ይቻላል። ጥያቄና ቅሬታ ሲኖርም ሕጋዊና ሰላማዊ መንገድን መከተል የስልጣኔ ምልክት መሆኑን አቶ ሙልጌታ ገልጸዋል። የህዝቡን ጥያቄዎች የምናነሳባቸው ምክር ቤቶቻችን አሉ። እነዚህም ሆነው እነዚህ ትክክለኛዎቹ ሰላማዊ ህጋዊ መንገዶች ናቸው። አይ ሰላማዊ ሰልፍ ማድረግ አለብን የሚል አካል ካለ ደግሞ በተቀመጠው ስርዓት መሰረት ማካሄድ የተከለከለ አይደለም። ግን ስርዓት ስርዓቱን ተከትሎ ነው መሄድ አለብን። አሁን እኔ የማስተውለው በሰላማዊ ሰልፍ ላይ በጣም ብዙ የተደበላለቁ ነገሮች አንድ ላይ ያሉ በጣም ብዙ አንደኛ፣ ትክክለኛ የሆኑ የህዝብ ጥያቄዎች፣ ሁለተኛ፣ ስርዓቱን ህገ መንግስታዊ ባልሆነ መንገድ መቀየር የሚፈልጉ ሰዎች። እንደዚህ በሆነ ጊዜ ህዝብ የእሱ ጥያቄ እንዳልሆነ ወስኖ ይህን ሰላማዊ ሰልፍ መቀላቀል የለበትም። ሚኒስትር ዴኤታው በመልካም አስተዳደር ዙሪያ የሚነሱ ጥያቄዎችን ለመመለስ መንግስት ከህብረተሰቡ ጋር ተከታታይ መድረክ በማዘጋጀት እንደሚወያይ አስረድተዋል። በተለያየ ደረጃ ህዝቡን ማግኘት ነው ምንድነው እየሆነ ያለው የሚለውን እንዲያውቅ መረጃ የመስጠት በደረሰው ነገር ላይ የተሰማውን ነገር እንዲገልጽ፣ ስለዚህ የመጀመሪያው የህዝቡ ውይይቶችን በየደረጃው ማድረግ። አቶ ሙልጌታ ህብረተሰቡ ማህበራዊ ሚዲያን በእውቀትና በምክንያት ላይ ተመስርቶ ሊጠቀም እንደሚገባ አሳስበዋል። በኢትዮጵያ እየተተገበረ የሚገኘው የፌዴራሊዝም ስርዓት ለሌሎች ሀገራት ምሳሌ እየሆነ መምጣቱን የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ ገለጹ። ፕሬዚዳንቱ በኢትዮጵያ ሶማሌ ክልል ይፋዊ የስራ ጉብኝት እያደረጉ ነው። አስማማ አየ ነው ተጨማሪ ዘገባ ልከውልናል። የሁለት ቀናት የስራ ጉብኝት ለማድረግ ወደ ኢትዮጵያ ሶማሌ ክልል ጅግጅጋ የገቡት የሶማሊያ ፕሬዚዳንት ሀሰን ሼክ መሐሙድ ክልሉን ብሎም ከተማን የጎበኙ የመጀመሪያው የሶማሊያ ፕሬዚዳንት ናቸው። ፕሬዚዳንቱ ጅግጅጋ ሲደርሱም በክልሉ ርዕሰ መስተዳደር አቶ አብዲ መሐመድ ዑመር ደማቅ አቀባበል ተደርጎላቸዋል። የሶማሊያ ፕሬዚዳንት ሐሰን ሼክ መሐሙድ ጉብኝት በፌዴራሊዝም ስርዓት ዙሪያና በሌሎች የክልሉ ልማቶች ላይ ልምድ ለመውሰድና በጸጥታ ጉዳይ ላይ ከክልሉ ርዕሰ መስተዳደር አቶ አብዲ መሐመድ ዑመር ጋር ለመወያየት ያለመ ነው። ከዚህ በፊት የተለያዩ የሀገሪቱን ከተሞች እንደ ጎበኙ የተናገሩት ፕሬዚዳንት ሐሰን ሼክ መሐሙድ ከኢትዮጵያ ሶማሌ ክልል ልማትና እድገትም የምንማረው ልምድ አለን ብለዋል። በአሁኑ የኢትዮጵያ ሶማሌ ክልል ልማትና እድገት የምንማረው በጣም ብዙ ነገር አለ። ይህ ክልላዊ አስተዳደር በሶማሊያ ምን መስራት እንዳለብን ሞዴል ሆኖ ያገለግላል። አሁን የኢትዮጵያ ሶማሌ ክልል ያረጋገጠው ልማትና ሰላም እኛም ልምድ የምንወስድበት ጭምር ነው። የኢትዮጵያ ሶማሌ ክልል ርዕሰ መስተዳደር አቶ አብዲ መሀመድ ኡመር በበኩላቸው የፕሬዚዳንቱ ጉብኝት በቀድሞ የሁለቱ ሀገራት መሪዎች ተቀዛቅዞ የነበረው የኢትዮጵያና የሶማሊያ ግንኙነት አሁን ምን ያክል እየታደሰ መምጣቱን የሚያመላክት እንደሆነ ተናግረዋል። ፕሬዚዳንት ሀሰን ሼክ መሐመድ በፌዴራሊዝሙ አተገባበር ዙሪያ ልምድ ለመውሰድ መምጣታቸው በኢትዮጵያ እየተገነባ የሚገኘው የፌዴራሊዝም ስርዓት ለሌሎች ሀገራት ምሳሌ እየሆነ መምጣቱን ያሳያል ነው ያሉት። ትናንትና ሶማሊያና ኢትዮጵያ ጠላት የነበሩ ዛሬ ወዳቸው ነው። እንደገና ደግሞ የሶማሊያ ፕሬዚደንት የሀሰን ሼክ መሀሙድ ሶማሌ ክልል ከሶማሌ ክልል የተገኘው ልማትና ፒስ አንድ ዲቭሎፕመንት እንማራለን ማለታቸው የፌዴራሊዝም ውጤት አንድም የሶማሊያ ፐርሰንት ጅጅጋ ለመምጣት አይፈልግም ነበረ። ዛሬ ግን መጡ፣ እርሳቸው ማለት ነው። የዚህ ውጤት ምንድነው ሲባል በአጭሩ ፌዴራሊዝማችን ውጤት ነው ብዬ እና ከዚህ ሊማሩ ይገባል። የሶማሊያ ፕሬዚዳንት ሀሰን ሼክ መሀሙድ በጅግጅጋ ከተማ የተገነቡ የተለያዩ የልማት ስራዎችን ጎብኝተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አስማማው ነው። ጅግጅጋም የሃይማኖት አባቶች ህብረተሰቡ ለመንግስት የትኛውንም አይነት ጥያቄ በሰላም ሊያቀርብ ይገባል አሉ። አስተያየታቸውን ለኢዜአ የሰጡ የሃይማኖት አባቶች በሰላማዊ መንገድ የማይቀርብ ጥያቄ የሚያመጣው ችግር ብዙ ነው ብለዋል። ኢዜአ ያሰባሰባቸውን አስተያየቶች አብረን እንከታታል። ጥያቄ ማቅረባቸው ሊመሰገን ይገባል። ጥያቄ ይገባል ማንሳት ያስፈልጋል ነገር ግን የጥያቄው ያቀራረቡ ወደ ማን ለማን የሚለው ግን ሊያዩት ይገባል። ጥያቄያቸውን ሰላማዊ በሆነ መንገድ ራሳቸውንና ህዝባቸውን፣ ሀገራቸውን በማይጎዳ መንገድ ጥያቄያቸውን ሊያቀርቡ ይገባል። ህዝባችን ችግሮችን ለመፍታት በጣም ዲሞክራሲያዊ በሆነና በሰለጠነ አካሄድ በጭፍን ሳይሆን ንብረት በማውደም ሳይሆን ድንጋይ በመወርወር ሳይሆን በሰለጠነ አካሄድ ማንንም ሳይጎዳ ንብረትም ሳይወድም የሰው ህይወትም ሳይጠፋ በጣም በብስለት በረቀቀ ሁኔታ በሰለጠነ አካሄድ ሄዶ የመብት ጥያቄ ማቅረብ ይጠበቅብ ህዝብ የጎደለው ካለ መሟላት ያለበት ነገር ካለ በአግባቡ መጠየቅ የሚችልበትን በሰላም መንገድ መጠየቅ የምችልበትን ነገር መኖር እንድችል ነው የምንመኘው ያለ ነው። ችግሮቹ በምን አግባብ ነው መፈታት ያለባቸው የሚለው አሁንም ችግሮችን ለመፍታት በሰላም ተወያይቶ እንጂ ችግሮቹ የባሰ ችግር እንዲያመጡ ወደ ችግር ውስጥ መገባት የለበትም። ህዝባችን የሰላምን ትርጉም ያውቃል፣ የሰላምን ጠቀሜታ በእጅጉ ይረዳል። ከዚህ አንጻር ቅድሚያ ለሰላሙ ሰጥቶ ጥያቄዎች ደግሞ በውይይት የሚፈቱበትን አግባብ ምቹ ሁኔታ እንዲፈጠር ለመንግስት ማሳሰብ እንፈልጋለን። በተመሳሳይ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮችም እንዲሁ ወጥቶ ለመግባት ሃይማኖትን ለመከተልም ሰላም ትልቅ ዋጋ ያለው ስለሆነ ሁሉም የራሱና የሀገሩን ሰላም ሊጠብቅ ይገባል ብለዋል። ይነቃቸው ሰማው አስተያየቶቹን አሰባስቧቸዋል። እንከታተል። በቤተ ክርስቲያኑም በሀገሪም ልማት በኩል ሰላም ከሌለ ምንም ነገር ማልማትም መጸለይም መጾምም ልማት ማልማትም አይቻልም። ተበጣብጦ አይደለም መልካም ነገር ላይ የሚደረሰው። በውይይት በመነጋገር ሰው በፍቅር በአንድነት ሆኖ ሲኖር ብቻ ነው። በብጥብጥ የሚመጣ ሁሉ ህዝብን የሚጎዳ አገርን የሚጎዳ ሃይማኖትን የሚጎዳ ነው እንጂ ምንም ነገር የሚገኝበት ነገር የለም። የቀጣይ ጥሩ ነገር ሰርተን ጥሩ ነገር ላይ ለመታየት ሁሉን ነገር በሰላም ተወያይተን ተነጋግሮ መፍታት ትልቅ ነገር ነው። የሚሰበሰበውን ህዝብ ሰላም ስለሆነ ነው የተሰባሰብ ነው። ስለዚህ ይህንን ሰላም እንዳይጠፋ በጋራ ሁነን ሁላችንም ያው አገራችንም ሃይማኖታችንም የምንጠብቀው ባህላችንም እናዳብረው አገራችንም እናለማው ሰላም ሲኖር ስለሆነ ያው እነዚህ አባቶችም የበለጠ በአገኙት አጋጣሚ ስለ ሰላም ቢሰብኩ ለማንም ይጠቅማል። ሰላም በዕለት ተዕለት እንቅስቃሴያችን ላይ ያለው ሚና ልብ ብለው ያውቃሉ ኢቢሲ ያነጋገራቸው የአዲስ አበባ ነዋሪዎች ሰላም የህልውናቸው መሰረት እንደሆነ ነው የሚገልጹት ማንኛውም ጥያቄ በሰላማዊ መንገድ መቅረብ እንዳለበትም ነው ነዋሪዎቹ የሚናገሩት ሙባረክ መሐመድ ነዋሪዎቹን አነጋግሯቸዋል በዚህ ስፍራ ላይ በርካቶች የዕለት ተዕለት ህይወታቸውን ለመምሏት የተለያዩ ስራዎች ላይ ተሰማርተዋል አካባቢውም ሰላማዊ ነው አይበለውና ሰላም ባይኖር በዚህ አካባቢ የዕለት ተዕለት እንቅስቃሴ ላይ የሚኖረውን ተጽዕኖ ነዋሪዎቹ እንዴት ይገልጹታል? ሰላም ባይኖር ኖሮ ቤተሰቡ ሰው አላስተዳደርም፣ ልጆቼም አላሳድግም፣ የቤት ኪራይም አልከፍልም፣ ጎዳና ውጭ ይወድቃሉ ማለት ነው። ሰላም ባይኖር ብዙ ነገር እንጎዳለን፣ ዳቦ መብራት አንችልም ሰላም ባይኖር። ሰላም በመሆኑ ግን ሁሉም ነገር መብራት እንችላለን፣ የቤት ኪራይ አለብን፣ ብዙ ነገር ስላለብን ጠቀሜታ አለው ሰላም ስላለ ማለት። ሰላም ከሌለ ግን ምንም ነገር መሆን አንችልም። ሰላም ከሌለ እንደ ልቦቶ ሰርቶ መግባትም አይቻልም፣ ሰርቶ መኖርም አይቻልም። ጥያቄ የሚመለሰው በሰላማዊ ነገር በመነጋገር መብቴ ለማምጣት በመወያየት ነው። ጥያቄ የሚመለሰው መመለስ ያለበትን ጥያቄም ባለ ድርሻ አካላቶች ቶሎ ቶሎ እየመለሱ ሕብረተሰቡም ደግሞ በአግባቡ ጥያቄውን የሚጠይቅበት ሁኔታ መፈጠር ያለበት እላለሁ። ሕጉ የሚፈቅደውን ነገር ጠብቆ የሚጠየቀውን ጥያቄ ሰላማዊ በሆነ መንገድ መፈታትም መፍታትም ባለበት አካል ጋር ሄደን ጥያቄያችንን በተገቢው ማንሳትና መልስም ማግኘት እንችላለን ብዬ አስባለሁ። ወጥቶ ለመግባት ሰርቶ ለመግባት ሰላምን የሚያክል ነገር በዓለም ላይ ያለ አይመስለኝም። ችግርም ቢኖር ችግሩን በሰላማዊ መንገድ መፍታት አስፈላጊ ነገር ነው። በላ በኩል ሰሞኑን በባህር ዳር ተከስቶ የነበረው አለመረጋጋት መቆሙን ተከትሎ ህብረተሰቡ ወደ ሰላሙና ዕለታዊ እንቅስቃሴው ተመልሷል። የባህር ዳር ከተማ ነዋሪዎች መንግስት ለህዝቡ ጥያቄዎች ምላሽ እንዲሰጥም ጠይቀዋል። አባይ ነጥላ አሁን ተጨማሪ ዘገባ ልከዋል። ባህር ዳር ከተማ የተከሰተውን አለመረጋጋት ተከትሎ ሰላማዊ የንግድና የዕለት ተዕለት እንቅስቃሴዎች ቆመው የነበረ መሆኑ ይታወቃል። ይህን ተከትሎም ነዋሪዎቹ በኑሯቸው ላይ ተጽዕኖ የፈጠረ እንደነበር ነው የተናገሩት። በዕለት ተዕለት ሩጫ ህይወቱን የሚመራ ብዙ ዜጋ አለ። ከዚህ አንጻር ሳይበላ እንኳን ሊታደር የሚችልበት አጋጣሚ ነው የሚፈጥረው የሰላም ማጣት። ይህኛ ስራ ደግሞ ከጆዳፍ ስለሆነ ትንሽ ከባድ ነው። በቀን ቢያንስ መቶ ብር አገኘ በየሰሙ ሶስት ቀን ማለት ነው። በአሁኑ ወቅት ከተማዋ ወደ ሰላማዊ ሁኔታ እየተመለሰች በመሆኑም ህብረተሰቡ ወደ ስራው መመለሱን ነው ነዋሪዎች የሚገልጹት። ሁለት ቀን ያክል ስራ ፈተናል። ብዙ ተጽዕኖ አለው። እለት ጉርስ ጀምሮ መብላት አይቻልም ካልተሰራ። በዚህ በአንዳንድ ችግሮች ምክንያት ቢቆንም አሁን በተሟላ መልኩ ስራችን ጀምረናል። ከእሁድ እስከ ዛሬ እኛም በእግራችን ይህ የሚባል እንኳን ጠፍቶ በእግራችን እየተጓዘን የነበረው ማህበረሰቡን በግሩ ኢብን ባጃጅ እንኳን የለም፣ ታክሲ እንኳን የለም። ዛሬ ደስ በሚል ሁኔታ ላይ ነው ያለው። ታክሲ እንኳን መጠቀም ችለናል። ምን ፈልገውን ነገር ሄደ ማግኘት እንኳን የቻልንበት ወቅት ዛሬ ነው ያለው። ነዋሪዎቹ በተፈጠረው ሁኔታ ማዘናቸውን ገልጸው ህብረተሰቡ ችግሮችና ጥያቄዎችን በሰላማዊ መንገድ ለመንግስት በማቅረብ መፍትሄ ሊሰጣቸው እንደሚገባና ባለፉት ቀናት የነበረው ሁኔታ እንዳይደገምም ህዝብና መንግስት በግልጽ ውይይት ሊያደርጉ ይገባል ሲሉም ጠይቀዋል። ልጅ ሲከፋው ወደ አባቱ ይጮሃል። ልጅ ሲከፋው ከአባቱ ጋር ያለቅሳል። አባት የልጆቹን ጥያቄ ሰምቶ መመለስ አለበት እላለሁ። ሀብት ንብረት ሳይወድም ደም ሳይፈስ በሰላማዊ መልኩ ማከናወን ይቻላል። ይህን ባይመለከቱ አንዳንድ ልጅ ምናልባት ይኖራል ብለን ገምታለን። ምንድነው እኛ የምንፈልገው? ሁሌም የሚጠይቀው ሰው ጥያቄ ይኖራል። ይህን ጥያቄ በሰላም መንግስትም በሰላም የሚወጡትን ነገር በሰላም ነገር መፍታት ለእያንዳንዱ ተገቢው ምላሽ መስጠት ቢቻል ጥሩ ነው ብዬ አስባለሁ።